ሃይማኖታችሁን ከጠበቃችሁ ማዕተባችሁን ካጠበቃችሁ ትናንት በነበረው ትጋት ከቀጠላችሁ ለአገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰላችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት ስርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። በረኝነትን በንግስና ያው ነው። ሲነግስ አይኮራም፣ እረኛም ሲሆን አያፍርም። እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው ወገኖቼ። ለምን እንደ ጃንደረባው ገንዘብ ያዣቶ ነው? ለምን እንደ ልድያ የሀር ነጋዴ አቶ ነው? ለምን እንደ አስካፍ ቤተ መንግሥት አትገቡ። ክርስትና የትም ቦታ የሚጠበቅ ሃይማኖት ነው። ወገኖችን ባለስልጣኑ ተራ እንደ ሰባሰገን ባለማረጉኑ እንደ እረኞቹም ተርታ ሆናችሁ ተቆጠሩ፣ ግን ለእግዚአብሔር ዘመሩ። በየትኛውም ሁኔታ ይህንን ጠብቁ። ክርስቲያኖች መንፈስ የምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ሥራ ስራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትላንቱ ደልቷችሁ ላይሆን ይችላል። ግን በሩኝ እያመማችሁም ቢሆን ሥርዐተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁም። ሌላ ሸክም አልጨነባችሁም። ያላችሁን ግን ጠብቁ። የዮሐንስ ራእይ ራእየ ዮሐንስ ምዕራፍ ሁለት ቁጥር 24 ለጥቂት ደቂቃዎች የምንማርበት የትምህርታችን ኃይለ ቃል ነው። ያላችሁን ጠብቁ። እግዚአብሔርን የሚያምኑ እግዚአብሔርን አባቴ የሚሉ ያላቸውን ይጠብቃሉ። ጌታችን በትያጥሮን ላሉት ያስተላለፈላቸው መልእክት ይሄ ነው። ሌላ ሸክም አልጨነባችሁም ያላችሁን ግን ጠብቁ። እግዚአብሔርን የሚያገኙት ከእግዚአብሔር ጋር የሚሆኑት ያላቸውን የጠበቁ ናቸው። ይልቁንም እንደዚህ ዘመን እንዳለው አይነት ያለንን እንደመጠበቅ የሚያስፈልግ ነገር የለም። እስራኤል ከባርነት ለምን ነፃ ይወጡ ይመስላችኋል? ለአራት መቶ ሠላሳ ዘመን ገለባ እያመላለሱ ጭቃ እያቦኩ በጅራፍ እየተገረፉ በባርነት ይማቅቁ ነበር። እስራኤል ታዲያ እስራኤልን እግዚአብሔር ለምን ነፃ ያወጣቸው ይመስላችኋል? ለምን የተመለከታቸው ይመስላችኋል? ለምን ጩኸታቸውን የሰማ ይመስላችኋል? ለምን ከብዙ ዘመናት በኋላ እግዚአብሔር ያሰባቸው ይመስላችኋል? አራት እስራኤላውያን በግብፅ ምድር የጠበቋቸው ነገሮች ስለነበሩ ነው። እደግመዋለሁ። የእግዚአብሔር ቸርነት አንድ ነው። እግዚአብሔር በአባቶቻቸው ደስ መሰኘቱ ሌላ ጉዳይ ነው። እስራኤል ግን በዚያ በምድረ በዳ በስደት አራት ነገሮችን ጠብቀው ነበረ። ለዚያ ነው እግዚአብሔር ነፃ ያወጣቸው። ለዛ ነው እግዚአብሔር መከራቸውን የሚያየው ለዛ ነው እግዚአብሔር የመጎብኘታቸውን ዘመን ያቀረበው። ወገኖች እነዚህን ነገር ቢጠብቁ ጊዜ ነው እግዚአብሔር ተስፋቸውን የፈጸመላቸው። እዩ፣ አንደኛ ግዝረታቸውን በመፈጸም ጠብቀዋል። ሁለተኛ ስማቸውን አልቀየሩም ነበረ። ሶስተኛ፣ ቋንቋቸውን አልደባለቁም ነበረ። አራተኛ፣ ምስጢረ ተስፋቸውን ለማንም አልገለጡም ነበረ። የተወደዳችሁ ክርስቲያኖች በስደት ነው ያሉት፣ በመከራ ነው ያሉት። ከሀገራቸው ከተሰደዱ ከቀያቸው ከራቁ ብዙ ዘመን ሆኗቸዋል። የባዳነት ስሜት አለ። የእንግድነት ስሜት አለ። ከዚህ ሁሉ በላይ ግን በሚያም ስራና ባስጨናቂ ቀንበር ስር ወድቀዋል። እስራኤል ግን ምን እንደሚያደርጉ ታውቃላችሁ? በባዕድ ምድር በእንግዶች አገር በዚያ ሁሉ መከራ በዚያ ሁሉ ጭንቅ የእግዚአብሔርን ስርዓት ጠብቀው ነበር። ዘመን ረዝሟል ብለው የእግዚአብሔርን ስርዓት አታልተውም ነበረ። ለአገሩ እንግዳ ነኝ ለሰው ባዳ ነኝ ብለው የእግዚአብሔርን ትእዛዛት ችላላሉም ነበረ ወገኖች። መከራው ሲበዛ ጅራፉ ሲበዛ ስቃዩ ሲበዛ ቀንበሩ ሲበዛ ከእንግዲህ ወዲህ የእግዚአብሔርን ትእዛዛት መፈጸም ለኛ ምናችን ነው አላሉ። ይልቁኑ ስርዓተ ግዝረታቸውን እየፈጸሙ መኖር ጀምሩ፣ ወገኖቼ ግዝረት እግዚአብሔር የሰጣቸው ሥርዓት ናት። በምድራቸው ብቻ አይደለም፣ ያለ ምድራቸው የሚፈጽሟት ጀመረ። እግዚአብሔር ያሳያችሁ፣ ልውል ያመልክታችሁ። ሲገዘሩ ይቆስላሉ፣ ሲቆስሉ ይደማሉ። ቁስሉ ከባድ ስራ አሰራቸውም፣ ጭቃኖም ያበቁት ገለባ ገለባኖም ያመላልሱት በጣም ያማል። ያውም አስታማሚ የላቸው፣ ያውም ጠያቂ የላቸው፣ ያውም ተንከባካቢ የላቸው። ግን ምን ያደርጉ ነበር? ስርአተ ግዝረታቸውን ይፈጽሙ ነበር። እያመማቸው፣ አዎ እያመማቸው፣ እየተቸገሩ፣ አዎ እየተቸገሩ፣ እየተራቡ፣ አዎ እየተራቡ፣ ባዳ ሆነው፣ አዎ ባዳ ሆነው በባርነት እየኖሩ አዎ፣ ቀንበር አርፎባቸውም ቢሆን የእግዚአብሔርን ስርዓትና ትእዛዝ አልተዋትም ነበር። እንዴት ይደንቃሉ ወገኖቼ! እየቆሰሉ መጠበቅ፣ እየታመሙ መጠበቅ፣ እየደሙ መጠበቅ፣ አስታማሚ በሌለበት መጠበቅ፣ በባርነት ውስጥ መጠበቅ። ይህን ነበር እስራኤል ጠብቀው የቆዩት። የተወደዳችሁ ክርስቲያኖች በዚህ ዘመን ክርስቲያን ሆኖ መኖር ከባድ ሊሆን ይችላል። እየተራቡ ክርስቲያን መሆን፣ እየተጨነቁ ክርስቲያን መሆን፣ ሰርቆ መብላት አጭበርብሮ መክበር እየተቻለ ጨዋ ሆኖ መደሄት ክርስትናን አለመተው ምናልባት ያማል። እያመመም ግን የእግዚአብሔርን ትእዛዛት መጠበቅ ነፃ ለመውጣት ያበቃሉ። ወገኖቼ ነፃ መውጣት የሚፈልጉ ሁሉ በጭንቅ ጊዜም፣ በመከራ ጊዜም፣ በመተው ጊዜም፣ ተንከባካቢ በማጣት ጊዜም፣ በመረሳት ጊዜም እን በመርዘምም ጊዜም በባዳነት ስሜት ጊዜም በሆደ ባሻነት ጊዜ በየትኛውም ጊዜ ክርስትናን መጠበቅ። ለዚህ ነው እግዚአብሔር ያሰባቸው። ግዝረታቸውን አልተውም ነበረ። ማንነታቸውን አልቀየሩም ነበረ። ስፍራ ሲቀይሩ ማንነታቸውን አልቀየሩም? ጨዋነታቸውን አልቀየሩ። ስማቸውን አልቀየሩ። ስፍራ ቢቀየሩም ስም አልቀየሩ። ከአካባቢ ቢርቁም አምላካቸውን በልባቸው አድርገው ስርዓታቸውን እየፈጸሙ ነው የኖሩት። ከስፍራ ራቁ እንጂ ከእግዚአብሔር አልራቁም። አያችሁ። ይሄንን ስለጠበቁ ነው እግዚአብሔር ነፃ ያወጣቸው። ወገኖች ምናልባት አንዳንዶቻችሁ ከምትኖሩበት ርቃችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ስራ ማጣት ገጥሟችሁ ሊሆን ይችላል። ምናልባት አንዳንዶቻችሁ ኑሮ እንደ ትናንቱ ደልቷችሁ ላይሆን ይችላል። ግን እመኑኝ እያመማችሁም ቢሆን ስርዓተ እግዚአብሔር ትእዛዘ እግዚአብሔር ከጠበቃችሁ ሌላ ሸክም እግዚአብሔር አይጭንባችሁም። ሃይማኖታችሁን ከጠበቃችሁ፣ ማዕተባችሁን ካጠበቃችሁ፣ ትናንት በነበረው ትጋት ከቀጠላችሁ ለአገሩ እንግዳ ለሰው ባዳ መከራ የበዛበት ጊዜ የረዘመበት ብላችሁ ተሰልችታችሁ ታክቷችሁ እግዚአብሔርን ካልተዋችሁት ስርዓቱን ካልተዋችሁት እግዚአብሔር አንድ ቀን ያስባችኋል። ግዝረታቸውን አልተዉ ቋንቋቸውን አልደባለቁም። ክርስትና ቋንቋችን ነው። ፍቅር ቋንቋችን ነው። ጨዋነት ቋንቋችን ነው። ሰውን ሁሉ መውደድ ቋንቋችን ነው። ንግግራችን በጨው እንደተቀመመ እንደ እግዚአብሔር ቃል ነው። ምስጋናችን ቋንቋችን ነው። ዝማሪያችን ቋንቋችን ነው። ሌላ ባዕድ ቋንቋ ካልቀላቀላችሁ፣ እግዚአብሔርን ካላማችሁት፣ እግዚአብሔርን ካልሰደባችሁት እግዚአብሔር እንችላ ካላላችሁ በትላንቱ ምስጋና ከቀጠላችሁ፣ በትላንት ማን ማንነታቸውም ነው ያልቀየሩት። ስም አለመቀየር ማንነትን አለመቀየር ነው። ቋንቋን አለመቀየር ማንነትን አለመቀየር ነው። አያቸው ትዕዛዝም ጠብቀዋል። ማንነታቸውንም ላለማጥፋት ታግለዋል። እናንተ ክርስቲያኖች ናችሁ፣ እናንተ ባለማተሞች ናችሁ፣ እናንተ ባለተስፋዎች ናችሁ። እግዚአብሔር አንድ ቀን ነፃ እንደሚያወጣቸው ያውቃል። በዚህ ነገር ተስፋ ሳይቆርጡ መኖር ጀምረዋል። ምስጢር ተስፋቸውን ለማንም አልገለጡም። አራት ነገሮች ስለጠበቁ፣ ግዝረታቸውን ስለፈጸሙ፣ ስማቸውን ስላልቀየሩ፣ ቋንቋቸውን ስላልደበላለቁ፣ ምስጢረ ተስፋቸውን ለማንም ስላልገለጡ፣ በተስፋ ስለኖሩ እግዚአብሔር ከባርነት ቀንበር አወጣቸው። እግዚአብሔር ቀንበሩ ሰበረላቸው። እግዚአብሔር ኃይለኛውን ፈርዖንን የኤርትራ ባህር ላይ አንሳፈፈላቸው። ስለጠበቁ ሌላ ሸክም አልጭንባችሁ፣ ያላችሁን ግን ጠብቁ። ጨዋነታችሁን ጠብቁ። እንደ ቅዱስ ዮሴፍ ያለ ሰው

ነፃ እንዲያወጣቸው የሚፈልጉ ሁሉ እንደ ቅዱስ ዮሴፍ በየትኛውም ስፍራ በየትኛውም ዘመን በየትኛውም ሁኔታ በየትኛውም አኗኗር ንጽህናቸውን ይጠብቃል። እግዚአብሔር በተስፋ ነፃ እንዲያወጣው የሚፈልግ ሁሉ ወደ ጥንት ክብሩ ከፍ ወላለ ልዕልናው ደግሞ ከሁሉ በላይ ወደሆነው ወደ ዘላለም ሕይወት እንዲጠራው የሚፈልጉ ሁሉ ታግሎም የሆን ንጽህናውን ይጠብቃል። የተወደዳችሁ ክርስቲያኖች፣ ዘመን ሲረዝም፣ ጊዜ ሲከፋ፣ ሲረክሱ ስታዩ እንዳትረክሱ፣ ሲቆሽሹ ስታዩ እንዳትቆሽሹ ምናልባት አታካች ሆኖባችሁ፣ ምናልባት አድካሚ ሆኖባችሁ፣ ምናልባት ቀን ረዝሞባችሁ፣ ምናልባት መከራ ተጭኗችሁ፣ ምናልባት ንጽህናን የመጠበቅ ተስፋ ደብዝዞባችሁ ከመጠበቅ ወደ ኋላ እንዳት ነው ዮሴፍን ተመልከቱ። ማንም ሁን ማ ዘውትር እግዚአብሔርን በፊትህ አድርገው የሚለውን ምክር የሚያውቅ ይመስላል ቅዱስ ዮሴፍ። የአባንጦንስ ምክር ነው። የተወደዳችሁ ክርስቲያኖች ማንም ሁኑ ማን፣ ዘውትር እግዚአብሔርን በፊታችሁ አድርጉት። የትም ኑሩ የት፣ በመጀመሪያ የኖራችሁበትን ስፍራ አትልቀቁት። ምንም ስሩ ምን፣ በቅዱሳት መጻሕፍት ላይ እንደተማራችሁ ፈጽሙት። ይህ ያዳንጦንስ ምክር ነው። ዘወትር እግዚአብሔርን በፊታችሁ አድርጎት። ዮሴፍ ድል አድርጎ የወጣው ንጽህናውን የጠበቀው እግዚአብሔርን በፊቱ አድርጎ ነው ወገኖች። የተወደደ የጌታችንን ቁስሎች በፊቱ የሚያደርግ ክርስቲያን አሸንፎ ይወጣል። የጌታችንን የህማም ማህተብ በትከሻው በልቡ የሚሸከም ክርስቲያን ድል ያደርጋል። የቆሰለለትን አምላክ የእጆቹን ችንካር የሚመለከት ክርስቲያን፣ በፊቱ እንደተሰቀለ አድርጎ የሚያይ ክርስቲያን አሸናፊ ይሆናል። እንደሱ ነው ክርስቲያኖች በፊቱ እግዚአብሔርን ጠብቀው ፊት ላይ አድርገ ጠብቀው። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ። እግዚአብሔር አይናችሁ ላይ፣ እግዚአብሔር ልባችሁ ውስጥ፣ እግዚአብሔር አፋችሁ ላይ አድርጋችሁ ከጠበቃችሁት ነፃ ያወጣችኋል። ባሪያ የነበረው ጌታ እንደሆነ ረሳችሁት። ታሳሪ የነበረው አሳሪ ወደ መሆን እንደተሸጋገረ አያችሁት። ካንዴ ሁለት ጊዜ የተሸጠው ሰው የሸጡትን ሰዎች እንደተቀበለ ይልቁንም እንዳልተበቀለ አያችሁት። ንጽህና ያሻግራል። ንጽህና ድል ያደርጋል። ንጽህና ያከብራ የረከሱ ይዋረዳሉ። አደራችሁ በውርደት እንዳንያዝ ልክ እንደ ዮሴፍ በባዕድ ምድር በእንግዳ ሀገር ለሰው ባዳ ቢሆንም በእግዚአብሔር ፊት ግን ሁልጊዜ ስለኖረ ድል አድርጎ ወጣ። ንጽህናውን ጠበቀ። ወጣቶቹ ሆይ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ደስ የማያሰኙ እይታዎች በፊታችሁ ሊመጣ ይችላል። የዓለም ውትወታ በርትቶ ብዛት ይታገል ይሆናል፣ ግድላችሁ። እግዚአብሔርን ዘውትር ፊታችሁ በማድረግ በመጠበቅ ይህንን ዓለም ድል ንሱ። ሌላ ሸክም አንጭንባችሁን። ንጽህናችሁን ግን ጠብቁ። ከሚኮነነው ዓለም ጋር እንዳንኮነን፣ ከሚቀጣው ዓለም ጋር እንዳንቀጣ፣ ከሚቶ ዓለም ጋር እንዳንተው፣ በየትኛውም የአኗኗር ሁኔታ ውስጥ በየትኛውም ህይወት ውስጥ ክርስትናችሁን ጠብቁት ለማለት ነው። በአስጨናቂ ሁኔታ ውስጥ እንደ ኤልዛቤል እና እንደ አካብ ውስጥ እና አብዲው ከነበሩ ዛሬኛ ክርስቲያን መሆን የሚያስችልን ምንም ነገር እንደሌለ አይረዳችሁ። የተወደዳችሁ ክርስቲያኖች እንዴ፣ ላስታውሳችሁ በየትኛውም የአኗኗር ሁኔታ ውስጥ እግዚአብሔርን አክብረን የኖሩትን እነ ዳዊትን አታስታውሱ። በረኝነትም በስመ እግዚአብሔር ነው የኖረው። ንጉስም ሲሆን እንባውን ከእንጀራውና ከመጠጡ ጋር እየደባለቀ ነው የኖረው። ልጁም አቤሴሎም ሲያሳድደው፣ ሳኦልም ምድረበዳ በዳ ለምድረ በዳ ሲያንከራትተው፣ ዳዊት በምድረ በዳ ምድረ በዳውን ቅድስተ ቅዱሳን አድርጎ እግዚአብሔርን ያመሰግን ነበር። ለዳዊት ቅድስተ ቅዱሳኑ ምድረ በዳው ነበር ወገኖቼ። በዚህ ዘመን ላሉ የበረሃ ተጋዳዮች በረሃው ቅድስተ ቅዱሳን እንደሆናቸው በረሃው ማህሌት እንደሆናቸው ምድረ በዳው ሰዓታቱ፣ ቅኔ ማህሌት እንደሆናቸው ለዳዊትም እንደሱ ነበር ወገኖቼ። ክርስቲያኖች እስኪ ብዙ የመዝሙረ ዳዊትን ተመልከቱ። በኤዶምያስ ምድረ በዳ የዳዊት መዝሙር እኮ ነው የሚለው። ዳዊት እግዚአብሔርን ያመሰገነው በምድረ በዳዎች እኮ ነው። የምን ማጉረምረም ነው ክርስቲያኖች ለምን ምድረ በዳ አትወድቁም ዘምሩለት ተቀኙለት አክብሩት አወድሱት አትለወጡበት በየትኛውም ያኗኗር ሁኔታ ለምን ምድረ በዳ አትወድቁም ይኸው ዳዊትን ተመልከቱት በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ በምድረ በዳ ይዘምራል በረኝነትን በንግስና የሚያውነው ሲነግስ አይኮራም፣ እረኛም ሲሆን አያፍርም። እግዚአብሔር የሚያውቁ ሰዎች እንደዚህ ናቸው ወገኖቼ። ለምን እንደ ጃንደረባው ገንዘብ ያዣ አትሆኑ? ለምን እንደ ልድያ የሀር ነጋዴ አትሆኑ? ለምን እንደ አስካፍ ቤተ መንግሥት አትገቡ? ክርስትና ይህ ወገኖች ባለ ስልጣኑ ሙሉ ተራ እንደ ሰባ ሰገል ባለ ማረጉ ነው። እንደ እረኞቹም ተርታ ሆናችሁ ተቆጠሩ፣ ግን ለእግዚአብሔር ዘምሩ። በየትኛውም ሁኔታ ይሄንን ጠብቁ። ክርስቲያኖች መንፈሳዊነታችሁ በየትኛው ቦታ በየትኛውም ሁኔታ ጠብቁት። ሌላ ሸክም አንጭንባችሁ፣ ያላችሁን ግን ጠብቁት። የተወደዳችሁ ክርስቲያኖች እግዚአብሔር ከሁሉም በላይ በእኛ ህይወት ውስጥ ማየት የሚፈልገው ፍቅርን ነው። ፍቅራችሁንና አንድነታችሁን ጠብቁት። እደግመዋለሁ፣ ፍቅራችሁንና አንድነታችሁን ጠብቁት። እግዚአብሔር ያለ ፍቅር የሚያስደስተው ነገር በፍቅር ነው። እግዚአብሔር የሚደሰተው ስጋችንን ለሳት አቃጥለን ብንሰጥ እንኳን ፍቅር ከሌለን ከንቱ ነን አይደል የተባለው። ያለ ፍቅር ሰማይትነት እንኳን ከንቱ ነው። ወገኖቼ፣ አዎ፣ ኦርቶዶክሳውያን ፍቅራችን አንድነታችንን ህብረታችንን ከመቼውም ጊዜ በላይ ከጠበቅን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር አብሮን ይሰራል። ክርስትናችንን፣ ማንነታችንን፣ ንጽህናችንን፣ መንፈሳዊነታችንን፣ አንድነታችንን እንጠብቅ። ሌላ ሸክም አልጭንባችሁ፣ ያላችሁን ግን ጠብቁ። ይቆየን። እግዚአብሔር ቸርነት የእመቤታችን አማላጅነት እሷ